ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 11 2017 ዓ ም ዕለታዊ መረጃዎችን ዘገባዎችና ሪፖርቶችን ይዤ መጥቻለሁ። ሪፖርትና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ስለምትቆዩ ከወዲሁ አመሰግናለሁ። አብራችሁን ስትቆዩ ሀሳብ አስተያየት፣ ይኖራችሁ ጥቆማ ዜና ጂሜል ዶት ኮም በኢሜይል እንዲሁም ደግሞ በተለያዩ ማህበራዊ ሚዲያዎች ልታደርሱ ይችላላችሁ። ብዙዎቻችሁን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በርካታ መልእክቶች ደርሰውኛል። በእጅጉ ነው የማመሰግነው። ሰነዶችንም የላካችኋላችሁ፣ ምልከታዎችንም፣ ሐሳቦችንም እንደዚሁ ደግሞ በተለይ ከአማራ የህልውና ትግል አንጻር ፖለቲካዊ ምልከታዎችን ወታደራዊ እይታዎችንም ልካችኋል። በእጅጉ አመሰግናለሁ። አሁን ካለው ጊዜ አንጻር ለመቅረብ የማይችሉ በርካታ ጊዜም የሚወስዱ ሰነዶችን ጭምር ይህንን ጊዜ ወስዳችሁ ለምትልኩ በእጅጉ ነው የማመሰግነው። ለሚመለከታቸውም እንደዚሁ አደርሳለሁ። አደርስልን ባላችሁኝ መሰረት እንግዲህ ከነዚህ አስተያየቶቻችሁን ሐሳቦቻችሁ መካከል በዋናነት አሁንም አንድነትን በተመለከተ ያለውን አጠቃላይ የትግል ግምገማ እንዲሁም ደግሞ አጠቃላይ የፖለቲካውን ያህልን አሰላለፍ በተመለከተ ግምገማዎች እንደረጉ የትግሉን አሰላለፍ የትግሉ ሂደት በተመለከተ ወደ አንድነት የሚያመጡ አጠቃላይ ግምገማዎች ቢደረጉ የሚሉ አስተያየቶችን ተመልክቻለሁ። አመሰግናለሁ። ከካናዳ ነው እያደረሳችሁኝ። ይህንን በተለይ የትግሉ ግምገማ መደረግ አለበት፣ ወደፊትና ወደኋላ፣ ወደ ጎን፣ ወደ ግራና ቀኝ ያለውን ጉዳይ አጠቃላይ በፖለቲካዊ በወታደራዊ ሁኔታ መገምገም ያስፈልጋል። ሁለት ዓመት ትግሉ ጉዞ አሁን የሚገኝበትን ደረጃ የሚል አስተያየት ነው። ዘርዘር ያሉ ሀሳቦችን ልጋችኋል። አመሰግናለሁ። እንግዲህ ከአስተያየቶቻችሁ ወደ መረጃዎች ሲሄድ የሐኪሞቹ የስራ ማቆም አድማ በሙሉ በሙሉ ተግባራዊ የሆነባቸው አካባቢዎች እንዳሉ የሚያሳዩ መረጃዎች አሉ። ለባለፉት አምስት ቀናት በከፊል የስራ ማቆም አድማ አልፎ አልፎም በሙሉ የስራ ማቆም አድማ ላይ የነበረው የሐኪሞች ደሞዝ፣ የጥቅማጥቅም ጥያቄዎች የተመለከተ የተጠራው አድማ ዛሬ መቀጠሉን ነው የሚያሳዩት። ፖለቲከኞችም የድርጅቶችም ለሀኪሞቹ የአድማና ጥያቄዎች አጋርነታቸውን እያሳዩ ነው የሚገኙት። ዛሬ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን በተመለከተ እንግዲህ ሀኪሞች ዛሬ ጀምሮ ወደ ሙሉ የስራ ማቆም አድማ መግባታቸውን ነው መረጃዎች የሚያሳዩት። አንዳንድ ከተሞች አካባቢ ከግል ክሊኒኮች ውጭ ብዙ የመንግስት ሆስፒታሎች፣ የጤና ጣቢያዎች፣ ጤና ኬላዎች ተዘግተዋል ነው እየተባለው። መንግስት መሰረታዊ ጥያቄ መመለስ ከፈለገ በተናጠል ስብሰባ የሚያደርገውን ለተናጠል ስብሰባ የሚያደርገውን እንቅስቃሴ በማቆም አጠቃላይ ከሀኪሞች ተወካዮች ጋር እንዲነጋገር ይህና እንዲደራደር ይህ የማይሆን ከሆነ ግን መፍትሄ እንደማይመጣ ነው ሀኪሞቹ እየገለጹ የሚገኙት። ባለፈው አርብ ግንቦት 8 2017 ዓም ከተወሰኑ የጤና ማህበራት ጋር በጤና ጥበቃ ሚኒስቴር ያደረገው ውይይትና ስብሰባ ውሃ የሚቋጥር አይደለም። የተነሱትን ጉዳዮችም ሰምተናል። ከዋናዎቹ ማህበራት ወይም ከጥያቄ ባለቤቶች ጋር በትክክል አልተነጋገሩም። በአግባቡ ጥያቄያቸው ይቅረብ የሚል ማዘናጊያ ነው የቀረበው ከመንግስት በኩል እንጂ የሀኪሞችን ጥያቄ የሚመልስ አይደለም የሚሉ አስተያየቶችም እንደዚሁ ተነስተዋል። ስለዚህ የተናጠል ስብሰባዎችን በማቆም አጠቃላይ ከሀኪሞች ተወካዮች ጋር መነጋገርና መደራደር ከመንግስት የሚጠበቀው ነው። የታሰሩ ሀኪሞችንም በአስቸኳይ መፍታት እንዲሁም ደግሞ ባልታወቁ ስፍራዎች ያሉ ሀኪሞችንም እንደዚሁ እንዲታወቁ ማድረግና ያለምንም ቅድመ ሁኔታ በአስቸኳይ መልቀቅ ይገባል ብለዋል። ሌላ ሀኪም ንቀጥራለው ከስራ አግጃለሁ፣ እርምጃ ወስዳለሁ የሚለው የመንግስት አካሄድ አያዋጣውም። ሌሎች ሀኪሞችን ቢሆን እኛ ያቃተንን ኑሮ በዚህ ደሞዝ ገብታችሁ ኑሮ ትቀጥላላችሁ ወይ? ለእናንተም ትዝብት ነው፣ ታሪክም ተጠያቂነት ነው። እኛ ዋጋ ክፍለን ለሚቀጥለው የጤናው ትውልድ ፈር ማውጣት አለብን የሚልም እንደዚሁ አስተያየት አድርሰዋል። ይህንን ያደረሱኝ ሀኪም ሌላ ሀኪም እቀጥራለሁ ከሚለው ባሻገር በተለያየ መንገድ ጥያቄው ፖለቲካዊ ነው በሚል ለማድበስ ውስጥ የሚደረገው ሙከራም ተቀባይነት የለውም ነው ያሉት። እንግዲህ ከማለት መፍትሄ መስጠትና ከግትርነት ወጥቶ ከሀኪሞች ጋር መደራደር ብቸኛው የመንግስት አሁናዊ ጥሪ ሊሆን ይገባል ተብሏል። ሁሉም ሀኪሞች ከጤና ባለሙያዎች ማህበር ቦርድ የሚወርዱ መመሪያዎችን እና መረጃዎችን እየተከታተሉ በጽናት በያሉበት አካባቢ ሆነው ጥያቄያቸውን ማቅረብ እንዲቀጥሉም እንደዚሁ ጥሪ አቅርበዋል። በያሉበት በጽናት እንዲቆሙ እንዲሁም ደግሞ የሚመጡ ተግባራትንና መመሪያዎችን እንዲተገብሩ ተከታታይ የመረጃ ልውውጥ እንዲያደርጉ ህብረታቸውን፣ አንድነታቸውን እንዲያጠናክሩ በአስቸጋሪ ሁኔታ ውስጥ ያሉ ሀኪሞች በችግር ውስጥ ያሉ ካሉ በአስቸኳይ መረጃዎቻቸውን እንዲያደርሱ ህዝቡ ተጠይቋል። ሀኪሞቹ የታወቁ አስራሁለት ጥያቄዎች አሏቸው። መፍትሄ ነው የሚፈልጉት ጥያቄዎቹ ወራትም ከዓመታት በፊትም የቀረቡ ናቸው። ስለዚህ ከየትኛውም የፖለቲካ ኃይል ጋር የሚዛመዱ አይደሉም። ለጥያቄዎቹ መልስ መስጠት ብቻ ችግሩን ይፈተዋል። እንደ መረጃ ባለፈው ሳምንት እንግዲህ ከፊል ስራ ማቆም አድማ ያልተቀላቀሉ ሀኪሞች ጭምር እና የጤና ተቋማት ሆስፒታሎች ዛሬ ሙሉ በሙሉ የስራ ማቆም አድማ የተቀላቀሉ ስለመኖራቸውም ደቡብ ምዕራብ ኢትዮጵያ፣ አሮሲ የማዕከላዊ ኢትዮጵያ አካባቢዎች የወጡ መረጃዎች እያሳያሉ ሀኪሙ ለኢትዮ ፎከስ ሲገልጹ የተሳካ የጋራ ጥያቄ አቅርበናል። ችግሮቻችን ለኢትዮጵያና ለመላው ዓለም ዓለም አቀፍ ማህበረሰብ አሳውቀናል። የጥያቄያችን ሁኔታ እንዲሁ እንወስዳቸዋለን ካልናቸው ተግባራትና መርሃ ግብር አንጻር በቅዳችን መሰረት እየቀጠለ ነው። ከፊል የስራ ማቆም አድማው ባለፈው ሳምንት ስኬታማ ነበረ፣ ሙሉ በሙሉ ተፈጽሟል። አሁን ደግሞ ሙሉ በሙሉ የስራ ማቆም አድማው ተጀምረዋል። በተያዘው ቅድ መሰረት ይቀጥላል፣ ይሳካል ነው ያሉት በሚዲያዎች የማህበራዊ ሚዲያ አንቂዎች እና ተጽዕኖ ፈጣሪ ግለሰቦች፣ ሌሎች የሙያ ማህበራት እንዲሁም ደግሞ ሌሎች ዓለም አቀፍ ድርጅቶች ከጎናችን ስለሆናችሁ እና መላው ኢትዮጵያን ደግሞ ችግራችን ስለተረዳችሁልን በእጅጉ እናመሰግናለን። ለሐኪሞች መሰረታዊ ጥያቄ አጋርነት እያሳዩ ያሉ አካላትን በአጠቃላይ እናመሰግናለን ነው ያሉት። ሐኪሙ እንግዲህ ከዚህ ጋር አጭር ቆይታ ያደረጉ ሀኪም ናቸው ይህንን እየተናገሩት። ከዚህ ጋር በተያያዘ እንግዲህ የሚወጡ መረጃዎችም የኢትዮጵያ የቀዶ ሕክምና ማህበር እንደዚሁ መግለጫ አውጥቷል። ማህበሩ አጭር በእጅጉ አሳሳቢ የሆነ የቀዶ ሕክምና ሀኪሞች ብቻ ናቸው በኢትዮጵያ ውስጥ ያሉት ቁጥራቸው አሁን ከአንድ ሺህ አይበልጥም ነው የተባለው። የሀኪሞቹ ቁጥር እንደ ኢትዮጵያ ብዙ ህዝብ ካላቸው ሀገራት አንጻር ስታይ እጅግ አሳሳቢ ነው። ይህም እንግዲህ ስምንት ሺህ ሀኪሞች እንኳ ያስፈልጉ ነበር አሁን ባለው ሁኔታ ግን አብዛኞቹ ሀኪሞች በስደት ሄደዋል ተሰደው እንዲሁም ደግሞ የትምህርት ስርዓቱ አለመሻሻሉን ጭምር ለዚህ አስተዋጽኦ አድርገዋል ተብሏል። ከመቶ ሰላሳ ሚሊዮን በላይ ለሚኖርበት አገር ከአንድ ሺህ የማይበልጡ የቀዶ ህክምና ሀኪሞች ብቻ እንደሚገኙ መስማት ምን ያክል አስደንጋጭ ነው የሚሆነው? ከእነዚህም ውስጥ ደግሞ እንግዲህ ብዙዎቹ አሁን ካለው ጥያቄና ከጥቅማጥቅም ከደሞዝ ጋር በተያያዘ አገር ለቀው እየተሰደዱ ነው። እንደ አሜሪካ ባለው የህክምና አለም ይህንን የሰው ኃይል ለማሟላት ከሶስት መቶ ዓመታት ይጠይቃል ነው የተባለው። ከዚህ ጋር በተያያዘ የቀድሞው የጤና ጥበቃ የሰላም ሚኒስተር ዴታ ታዬ ደንዳ የሐኪሞቹን ጥያቄ መመለስ ግዴታ ነው በሚል አጋርነታቸውን እያሳዩ ነው የሚገኙት። ጸረ እውቀት እና ቁማርተኛው መንግስት የሐኪሞቹን ጥያቄ የፖለቲካ አጀንዳ ነው ማለት እና በዚህ መንገድ ጥያቄውን ሊያጨረብር መሞከሩ ተቀባይነት የለውም፣ መፍትሄ ይፈልጋል ብለዋል የሐኪሞቹን ጥያቄ አለመመለስ ለህዝብ ጤና በህዝብ ጤና ላይ መፍረድና ለህዝብ አለማሰብና ደንታ ቢስነት ነው። መምህራንን ማስራብ ቀጣዩን ትውልድ ማኮላሸት ነው። ይህ መምህራንም ያላቸው ጥያቄ ይታወቃል። እንዲሁም ደግሞ የጸጥታ ኃይሉን ደግሞ ማስራብና እንደዚሁ ችግር ውስጥ እንዲወድቅ ማድረግ የሀገርን ሰላምና ጸጥታ አደጋ ላይ መጣል እንዲሁም ደግሞ ስርዓት አልበኝነትን ማስፈን ነው። እንዲሁም ደግሞ የአስተዳደርና የፍትህ አካላትን ማስራብ ሙስና እንዲስፋፋ ባለጊዜዎች በአንድ የስልክ ጥሪ በቤታቸው ሆነው ጉዳያቸውን እንዲያስፈጽሙ ሁኔታዎችን ማመቻቸት ነው። ስለዚህ ይሄንን ጉዳይ የሰራተኞች ዳቦ ጥያቄ በፖለቲካ ሽፋን ማዳፈን አይቻልም። የሐኪሞችን የሌሎች ሰራተኞች ጥያቄ ይመለከተናል፣ ለሀገራችን ስንል ለራሳችን መደገፍ ይገባናል ሲል ታየደንዳ ከሀኪሞቹ አንጻር አብሮና አጋርነቱን አሳይቷል። በዚህ መንገድ ከዚህ ባሻገር ወደ ሎች መረጃዎች ሲሄድ እንደዚሁ ዓለም አቀፍ ንቅናቄ ተጠርቷል። ጦርነት ይቆም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ የሚል ዓለም አቀፍ በመቶ ሺዎች የሚቆጠሩበት የበየነ መረብ ጥሪ ነው የተላለፈው። ይሄ ጥሪ የተላለፈው ከአብሮነት ኢትዮጵያ ነው። አቶ ልደቱ አያሌው ወደ ኢትዮ ፎከስ በላኩት ጽሑፍ ላይ እንደተመለከተው አብሮነት ኢትዮጵያ መግለጫ ሰጥቷል። ዋና ዋና ነጥቦቹ የሚከተሉት ናቸው ብልጽግና ከአንድ መንግስት የሚጠበቀውን ሰላምና ደህንነት ማምጣት ባለመቻሉ ጦረኛ ሆኖ የሀገራችን ሕልውና አደጋ ላይ ጥሏል፣ ይላል መግለጫው። ከአገዛዙ በተጸራሪ የቆሙ ተቃዋሚ ኃይሎች አገዛዙን ታግለው ለውጥ የሚያመጡበት ብቃትም አቅምም አንድነትም የላቸውም። ይህም ሌላ ችግር ነው። ስለዚህ ከብሔር ከሃይማኖት የዘለለ አደረጃጀት ተፈጥሮ አገዛዙን ታግሎ ማሸነፍ ወይም ደግሞ ለድርድር ማስገደድ ወቅቱ የሚጠይቀው ጉዳይ ነው ይሄ መሆን ካልቻለ ኢትዮጵያ ከገባችበት ቀውስ መዳን እድሏ በጣም ዝቅተኛ ነው ይላል መግለጫው ብልጽግና በጦረኝነት አካሄዱ ዜጎች ላይ የሚፈጽመውን ጭፍጨፋ የሚቃወም ጦርነት ይቁም ግፋዊ አገዛዝ ይብቃ ሰላም ይምጣ የሚለው የበየነ መረብ ዘመቻ ለማድረግ እቅድ መያዙንም እንደዚሁ መግለጫው ያሳያል የበየነ መረብ ዘመቻው የሚደረገው ግንቦት 30 በኢትዮጵያ አቆጣጠር 2017 ዓ ም ከቀኑ 11 ሰዓት ጀምሮ ሪዮት ሚዲያ ጋር በጋራ በመተባበር በቀጥታ ስርጭት ነው ተብሏል። በዚህ ጋር በተያያዘ እንግዲህ 15 በትግል ውስጥ ያሉና የጎላ ተጽዕኖ የሚፈጥሩ ኢትዮጵያውያን የብሔር ሃይማኖት ሳይሉ አንድ ላይ በዚህ ቀርበው የቀጥታ መልዕክቶችን ያስተላልፋሉ ተብሏል። በዚህ በሚያስተላልፉት መልዕክት ላይ እንግዲህ የተለያዩ ጉዳዮችን ያነሳሉ። ስለሆነም ስለሆነም ሁሉም እንዲከታተላቸው በዩቲዩብ በረንብል ጥሪ ቀርቧል በዚህ አጠቃላይ ጦርነት ይቆም ግፋ አገዛዝ ይብቃ ሰላም ይምጣ የሚለው ጥሪና የበየነ መረብ ዘመቻ ዋና አላማው አንደኛ ህዝብ ሰላም እንደሚፈልግ የብልጽግና ጦረኛ አካሄድን አምርሮ እንደሚቃወም ለዓለም አቀፍ ማህበረሰብ ለማሳየት ሁለት ብልጽግና የህዝብን ተቃውሞ አፍኖ ማስቀረት እንደማይቻል እና የህዝብን አቅም በዚሁ ለማሳየት ሶስት ተቃዋሚዎች ከብሄር ተሻግረው በአንድነት በጋራ ጉዳይ ለጋራ የህዝብ ጥቅም በአንድነት እንዲቆሙና ትስስራቸውን እንዲያሳዩ ለማድረግ አራት በቀጥታ በመቶ ሺዎች የሚከታተሉት አዲስ አገዛዝ አንቀጥቅጥ ይቅርታ፣ አገዛዝ አንቀጥቅጥ የተባለ የሰላማዊ ትግል ተነሳሽነትን ለማሳየት ነው ይህ የሚደረገው ብለዋል። እንግዲህ ሁሉም ህዝብ ትይንተ ህዝቡና ሁሉም የበየነ መረብ ጥሪውን እንዲቀላቀል ተጽዕኖ እንዲፈጥር ቀደም ሁኔታዎችን ቀድሞ እንዲያመቻች ጥሪ ቀርቧል። ተወልደቱ ከላኩት መግለጫ ላይ ነው እየተመለከትኩት። ወደ ሌሎች መረጃዎች አልፋለው። ወደ ሌሎች መረጃዎች ሲሄድ የመንግስት ወታደራዊ አደረጃጀቶች በክፍለጦር በሻለቃ፣ በሬጅመንት፣ በሻምበል፣ በብርጌድና በክፍለጦር ደረጃ የአንዳንድ ቦታዎች ላይ እየተዳከሙ እና ከፍተኛ የሆነ የኃይል መሳሳት እያጋጠመ ነው። አንዳንድ ክፍለ ጦሮች፣ ሬጅመንቶች፣ ሻለቃዎች እየተበወዙ ወደ አንድ እየመጡም ነው የሚሉ መረጃዎችን የሚያሳዩ ነው። ይሄ የሆነው እንግዲህ በአማራ ክልል በትግራይ ክልል እዛ ቀደም ብሎ አሁን ደግሞ በኦሮሚያ ክልልና በአማራ ክልል በቀጠለው ጦርነት ምክንያት የመንግስት የወታደራዊ አደረጃጀቶች ክፉኛ በጦርነቱ በመጎዳታቸው ምክንያት ብዙዎቹ የአደረጃጀቶች እየታጠፉ ነው እንዲሁም ደግሞ ከሌላው ጋር እየተቀላቀሉ ነው። የሰው ኃይል መሳሳት ገጥሟቸው ነው የተባለው በተደጋጋሚ ቢጨመርም በርካታ የሰው ኃይል ሻለቃዎች፣ ሬጅመንቶች፣ ሻምበሎች፣ ብርጌዶች፣ ክፍለ ጦሮች የሰው ኃይል መሳሳት ውስጥ ገብተዋል ነው። በዚህ ምክንያት በምርኮ በክህደት፣ እንዲሁም ደግሞ በተደጋጋሚ ከስምሪት ቀጠና በሚጠፉ ወታደሮች ምክንያት ብዙዎቹ ባዶ እየሆኑ ነው። ከነዚህ መካከል ሀያ ሦስተኛ ክፍለ ጦሩን ጨምሮ በርካታ ክፍለ ጦሮች በዚህ ምክንያት ብዙ የሰው ኃይል አጥተዋል ነው የተባለው። ወታደራዊ መሪዎች ለዚህ በዚህ ምክንያት በተደጋጋሚ እንግዲህ ኃይላቸው መበተኑን፣ ኃይላቸው በክዳትና ከስምሪት ቀጠና መውጣቱ ተከትሎ በራሳቸው በመከላከያ ከፍተኛ ወታደራዊ መሪዎች የሚወሰደው እርምጃ እንደዚሁ ቀጥለዋል ነው የተባለው። ባለፈው እንደምታስታውሱት በምዕራብ ጎንደር መተማ ወረዳ ከ28 በላይ ወታደራዊ መሪዎችና ተራ ወታደሮች በአዳራሽ ውስጥ በነበረ የቦምብ ፍንዳታ ምክንያት ተገድለዋል፣ ተረሽነዋል፣ ወዳልታወቁ ስፍራዊ ተወስደዋል። ከዚህ ጋር በተያያዘ እንግዲህ ወታደራዊ መሪዎችም ጭምር ከፍተኛ ወታደራዊ መሪዎች ጀኔራልና ከዛ በላይ ማድረግ ያላቸው ጭምር ከዘመቻ እንዲወጡ እና በሌሎች የሲቪል ስራዎች ላይ እንዲሰማሩ ማድረግ እንዲሁም ደግሞ ከዘመቻ ውጭ አድርጎ ማስቀመጥ አንዱ በጦርነቱ ውስጥ ያለው የውጊያው ተጽዕኖ ማሳያ ነው ተብሏል። በትላንትና ሁለት እንዲሁም በዳንግላ አካባቢ በሚገኝ አርባ ሁለተኛ ክፍለ ጦር ከፍተኛ አመራር የነበሩ ኮሎኔል ደመቀ ጌታቸው የተባሉ በተደጋጋሚ አመራሮቻቸውና ከፍተኛ ወታደራዊ መሪዎችን በአቋም ይሞግቱ የነበሩ ጦርነቱን የሚቃወሙ እና አጠቃላይ ያለውን መንገድ የተቹ የነበሩ የኮሎኔል በራሳቸው በወታደራዊ እርምጃ ተወስዶባቸዋል የሚሉ መረጃዎች ወጥተዋል። ላለፉት ስድስት ተከታታይ ዓመታት ኢትዮጵያ ወታደራዊ ማሰልጠኛ ጣቢያዎች ሁሉም ሰው እንደሚያውቀ እንግዲህ ያለማቋረጥ በየጊዜው ወታደሮችን በመደበኛ እንዲሁም በኢመደበኛ ወታደራዊ ስልጠና ለክልል አድማብተና፣ ልዩ ኃይል፣ ሚሊሻና ፖሊስ እያስመረቁና እያሰለጠኑ ነው የሚገኙት። ከፈቃደኝነት እስከ ግዳጅና የግዳጅ አፈሳ ድረስ የቀጠለ ወታደራዊ ምልመላና ግዳጅ ያለው ሁኔታ እንግዲህ መሬት ላይ ያለውን ነገር እስካሁን መለወጥ አልቻለም ነው የተባለው። አሁንም በተደጋጋሚ እንግዲህ ወታደራዊ መሪዎቹ የራሳቸው ቅንጡ በሆነ ሕይወት በኮንትሮባንድ ንግድ ውስጥ ተሰማርተው፣ ሌላው ተራ ወታደሩ ደግሞ ከራሱ ህዝብ ጋር የሚያደርገው ውጊያ፣ እነዚህ ምክንያቶች መነሻ ነው ተብሏል። እንግዲህ ከዚህ ከሀገር ውስጥ ጦርነት ባሻገር በሌሎች ቀጠናዊ ጉዳዮች ውጥረቶች እየመጡ ነው። ጉዳያችን ዓለም አቀፍ ጉዳዮች እንጂ የሀገር ውስጥ ጦርነት አይደለም የሚሉት በተደጋጋሚ የጠቅላይ አዛዡ የጦሩ ጠቅላይ ሚኒስትር አብይ አህመድ አሁንም በርካታ ወጣቶች ታፍሰው ወደ ወታደር ማሰልጠኛ እንዲገቡ ማድረጋቸው ይታወቃል። ይሄ ጉዳይ እንግዲህ በተለይ ከላለፉት ሁለት ዓመታት አህዛዊ መረጃዎችን ጭምር የወጡበት ነበር። በ2015 ብቻ ከ48 ሺህ በላይ ወታደሮች በውጊያ እንዲሁም ደግሞ በተለያዩ ሰበቦች ከስምሪት ቀጠናዎቻቸው ወጥተው ስለመጥፋታቸው፣ ከዚህ ውስጥ ደግሞ እስከ ሰባ ፐርሰንት የሚደርሱት እስከ ትጥቃቸው መጥፋታቸው አሳሳቢ ሆኖ ነበር። ይህንን ቁጥር ለመሙላት ከዛ በኋላ ተደጋጋሚ ስልጠናዎች የተሰጡ ነው የሚገኙት። በአማራ ክልል ባለው ጦርነት እንግዲህ በሚሊሻ ደረጃ ከግማሽ ሚሊዮን በላይ ሚሊሻ እንዲሁም ደግሞ በአድማብተና እና በልዩ ኃይል ወይም ደግሞ ሽምቅ በሚባለው በዚህም ከመቶ ሺ በላይ ኃይል ለማሰለፍ ነው እንቅስቃሴ እየተደረገ ያለው። በዚህም ስልጠና ውስጥ ነው የሚገኙት። አብዛኛው ሚልሻ ግን ከስምርት ቀጠናው እየወጣ ባለው ጦርነት እንደዚሁ እያለቀ፣ ለምሳሌ አንዳንድ ወረዳ ሚሊሻዎች ሙሉ በሙሉ ያለቁባቸው እንደ ዳባት የመሳሰሉ ወረዳዎች እብናትና ዳባትን ጨምሮ በተለያዩ አካባቢዎች ሙሉ በሙሉ በነበረው ውጊያ በአንድ ዘመቻ ጭምር ሚሊሻዎች ያለቁባቸው ውጊያዎችን ማስታወስ ይቻላል። ምስራቅ ጎጃም እንደዚሁ አንዳንድ ቦታዎችም እንደዚሁ ሚሊሻዎች ሙሉ በሙሉ ከስምሪት ቀጠና ያወጡባቸው አካባቢዎችም አሉ። ወደ ሌሎች መረጃዎች እቀጥላለሁ። ወደ ምስራቅ ጎጃም ቢቸና የሚወስደን መረጃ ሳስከትል ቢቸና አንድ የሚሊሻ አባል ስለመገደሉ መረጃዎች ጠቁመዋል። ግንቦት 9217 ዓ ም የፋኖ አባላት ወደ መኖሪያ ቤቱ በመዝለቅ አፍነው ይዘው ሊወስዱ ሲሉ ድምፅ በማሰማቱ እና ተኩስ ማድረጉን ተከትሎ በነበረ ተኩስ ስለመገደሉ ነው የመረጃ ምንጮቹ የገለጹት። ለመከላከያ ለአድማ ብተና መረጃ ይሰጥ ነበር። በአካባቢ የነበረውን የፋኖ አጠቃላይ እንቅስቃሴ በተመለከተ ከወታደሮች ጋር ነበር የተባለው የሚሊሻ አባል ነው እየተገደለው። በተመሳሳይ እንደዚሁ ጥበቃ ላይ የነበሩ በርካታ የሚሊሻ አባላትም በፋኖ ተይዘው ተወስደዋል። እዚሁ ምስራቅ ጎጃም ሸበልበረንታ ወረዳ በወረዳ ዋና ከተማ ከአስር የሚደርሱ የሚልሽ አባላት በፋኖ ተይዘው ተወስደዋል። ምሽት በኬላና በአካባቢ ጥበቃ ላይ ተመድበው የነበሩ ወይም ደግሞ በተለምዶ እየተባለ የሚጠራውን የምሽት ጥበቃ ሲያከናውኑ የነበሩ አስር የሚደርሱ የሚልሽ አባላት ናቸው ከምሽቱ አራት ሰዓት ተኩል በፋኖ ተይዘው እየተወሰዱት ረስም ዝርዝርም ጭምር ይፋ ተደርገዋል። ይህ እነዚህ ውስጥ የተወሰኑት ትጥቅ ይዘው እንደነበር የመረጃ ምንጮቹ ገልጸዋል። በተመሳሳይ ወደ ሸዋሮቢት የሚወስደን መረጃም ስናስከትል በሸዋሮቢት ትላንትና መሻሹ የመንግስት የመረጃና የስለላ እንዲሁም ደግሞ የሚሊሻ ስምሪት ኃላፊ የነበረ ሰው ስለመገደሉ ነው መረጃዎች የሚጠቁሙት። ግንቦት 10 2017 ምሽት ላይ በእርምጃ ተወስዶበታል በፋኖ የተባለው የመረጃና የስለላ ሰው በአካባቢው። የተሰማራውን የመንግስት ኃይል መረጃ እንዳያገኝ ወደ ራሳ የለን እና ሌሎች የሸዋሮቢት ቀጠናዎች ቀጠናዎች በቀወትና በአንጾኪያ ገምዛ የፍራታ ግድም አካባቢ በነበሩ አካባቢዎች የፋኖን እንቅስቃሴዎች ሙሉ በሙሉ መረጃ ሰዎችን በማሰማራት መረጃዎችን በማምጣት በሚደረጉ ዘመቻዎች ላይ ለዘመቻ አስተባባሪዎች መረጃ መስጠት ቀዳሚ ነበር የተባለ ሰው ነው የተገደለው ተብሏል። የአማራ ፋኖ በሸዋ ጠቅላይ ግዛት እንዳስታወቀው እርምጃው የተወሰደበት ይህ ሰው አብረውት የነበሩ ሌሎችም ሙትና ቆስለኛ ሆነዋል። የሚሊሻ አባላት ተብሏል ከሸዋሮቢት ከተማ ውስጥ ነው ጥቃት እየተፈጸመው። ወደ ሌሎች መረጃዎች ስንሄድ ወደ ምስራቅ ጎጃም ተመልሶ የሚወስደን መረጃ ላስከተል። ምስራቅ ጎጃም ስናን ወረዳ በተለያዩ ቦታዎች ውጊያ ነበር ተብሏል። እስከረፋ ድረስ በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ውጊያው ፈንድቃ፣ ሞሰቢት፣ የቦ በተባሉ ቦታዎች ነው እየተደረገው። በቡድን መሳሪያ የታገዘ ውጊያም ነበረ። በዚህ ቁጥራቸው በላይ ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። አሃዛዊ መረጃዎች ግን በግልጽ አልታወቁም ተብሏል። ውጊያው ግንቦት ስ 2017 ዓ ም እስከ ረፋ ድረስ በሶስት አቅጣጫዎች ለአሰሳ ተንቀሳቀሱ የመንግስት ወታደሮች ጋር የተደረገ ውጊያ ነው ተብሏል። ወደ ደምቢያ ማዕከላዊ ጎንደር የሚወስደን መረጃ ላስከትል ደምቢያ በተለያዩ ቀበሌዎች የከባድ መሳሪያ ድብደባ አለ። በተለይ ጉድጉድ ተብሎ የሚጠራ ቦታ፣ ማንጠሮ ተብሎ የሚጠራ ቦታ ዛሬ ረፋድ የከባድ መሳሪያ ድብደባዎች ነበሩ ተብሏል። በዚህ በነበረው የከባድ መሳሪያ ድብደባ የደረሰው ዝርዝር ጉዳት አልታወቀም። ለዚህ የከባድ መሳሪያ ድብደባዎችም እንደዚሁ የአጸፋዊ ምላሽ አልተሰጣቸውም ነው እየተባለው። በነዚህ በጎንደር ዙሪያና ደንቢያ ሰሞኑን ከፍተኛ የሆነ የመንግስት ኃይል ስምሪት ከወሰደ በኋላ ከሀምሳ በላይ አርሶ አደሮች ትጥቅ እንዲፈቱ ተደርገዋል። እነዚህ አርሶ አደሮች በራሳቸው ገንዘብ የገዙትን መሳሪያ ነው የመንግስት ወታደሮች በኃይል ትጥቅ እንዲፈቱ ያደረጓቸው ተብሏል። ወደ ምዕራብ ጎጃም ደጋዳሞት ስንሄድ ደጋዳሞት ወደ ተለያዩ የገጠር አካባቢዎች ዛሬ ማለዳ ቢኤምን ጨምሮ እንደዚህ የከባድ መሳሪያ ተኩስ ነበር ተብሏል። ለአጭር ሰዓታት ቆይቷል በተባለው ተኩስ የደረሰ ጉዳት አልታወቀም። የመንግስት ወታደሮች ግን ወደ ተለያዩ ገጠራማ አካባቢዎች ቢኤምና መድፍ ተኩሰዋል ነው የተባለው። ወደ ሌሎች መረጃዎች ቀጥላለው። ወደ ምዕራብ ወሎ የሚወስደን መረጃ ላስቀጥል። ወደ ወሎ ምዕራብ ቀጠናዎች እየተባለ የሚጠራው በወረኢሉ ሸክፍ በተባለ ቦታ ድንገተኛ ጥቃት ተፈጽሟል። ዛሬ ማለዳ በተፈጸመው ድንገተኛ ጥቃት ከማለዳ ወደ ቦታው ሲንቀሳቀሱ የነበሩ የአድማ ብተናና የሚሊሻ አባላት ሞትና ቁስለኛ ሆነዋል ተብሏል። ከሁለት አቅጣጫ ነው ፋኖ ድንገተኛ ጥቃት ከፍቶ ይህንን ጉዳት ያደረሰው ብለዋል የመረጃ ምንጮቹ። በድንገተኛ ጥቃቱ የወረዳ የብልጽግና ባለስልጣንን ጨምሮ ቁጥራቸው በውል ያልታወቁ የሚሊሻ ያድማ ብተና አባላት ሞትና ቁስለኛ ሆነዋል። ቁስለኞችም ወደ ወረይሉ ወደ ሆስፒታል ስለመወሰዳቸው ዛሬ ማለዳ ዛው አካባቢ የወጡ መረጃዎች ያሳያሉ። ሌላው መረጃችን ጌታቸው ረዳን በተመለከተ ነው። ጌታቸው ረዳ ምስጢር አሽልኳል በሚል ተወቅሷል። ምስጢራዊ ሰነድ አሳልፎ ሰጥቷል በሚል ነው ወቀሳ የቀረበበት። ከዚህ ጋር በተያዘውን መረጃ መለስበታለው። ከዛ ቀደም ብሎ ግን ጀነራል ታደሰ ወረደ፣ የትግራይ ጊዜያዊ አስተዳዳሪ፣ በተለያዩ አካባቢ በሚገኙ የፌዴራል መንግስት ስብሰባዎች ላይ ለመገኘት እና እንዲሁም ደግሞ የጠቅላይ ሚኒስትሩ የልማት ትሩፋት እየተባለ የሚጠራውን ፕሮግራም እንዲሁም ደግሞ የፓርኮች እና ሌሎችን የከተማ የኮሪደር ልማቶችን ለመጎብኘት ወደ ተለያዩ አካባቢዎች እንቅስቃሴ አድርገዋል ነው የተባሉት። ሌተና ጀነራል ታደሰ ወረደ ትላንትና ጅማ ገብተዋል ነው የተባለው የብልጽግና አካባቢው አመራሮች አቀባበል አድርገውላቸዋል። በዚህም እንደዚሁም ሽልማት ሰጥተዋቸዋል። ጦርና ጋሻ የጅማን ህዝብ በመወከል የአካባቢ የብልጽግና ባለስልጣናት ተብሏል። ጀነራል ታደሰ ወረደ ከዚህ በቀጣይ ወደ ባህር ዳር ያመራሉ ነው እየተባለው። ባህር ዳር የሚያመሩት ከአማራ ብልጽግና ባለስልጣናት ጋር በተለያዩ ጉዳዮች ዙሪያ ለመነጋገር እንደሆነ የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ በተለይ ተፈናቃዮችን መመለስ በተመለከተ ዋና አጀንዳ ይሆናል ተብሎ ነው የሚጠበቀው። እንግዲህ ከዚህ ጋር በተያያዘ ደግሞ በትግራይ የቀሩት ደግሞ በደብረ ጽዮን የሚመራው የህወሀት ቡድን ደግሞ ስብሰባ ላይ ስለመሆኑ ነው መረጃዎች የሚያሳዩት። ሶስተኛ ቀኑን ይዟል የተባለው እና በግለሰብ ቤት ነው የተደረገ ያለው። ስብሰባ የተባለው ወታደራዊና የሲቪል ባለስልጣናት ነው የያዘው። በምን ጉዳዮች ላይ እየመከረ እንደሆነ እስካሁን የታወቀ ነገር የለም። ጌታቸው ረዳ የተመለከተው መረጃ ላስቀጥል። ጌታቸው ረዳ ፕሬዝዳንት በነበሩበት ጊዜ በእጃቸው የገቡ ሚስጥሮች ሰነዶችን አሳልፈው ሰጥተዋል በሚል ነው የተወነጀሉት። ድርጊቱ ኃላፊነት የጎደለው ፍትሕና ተጠያቂነት እንዲሰፍን የሚያደርገውን እንቅስቃሴ እንቅፋት የሆነ ጉዳይ ነው፣ ነውርም ነው በሚል ነው እንግዲህ መግለጫው የወጣው። ትልቅ ነውር ሰርተዋል። ለርካሽ ፕሮፓጋንዳ፣ ለጊዜያዊ ጥቅም ብሔራዊ ጉዳይን እስከ መጨረሻ ይዘው መጠበቅ ይገባቸው ነበር። እሳቸው ግን ይህን አላደረጉም። ይሄ ምስጢር የመጠበቅ አቅማቸው ያሳያል በሚል ጌታቸው ረዳ እንግዲህ ምስጢር መጠበቅ እንደማይችልም እንደዚሁ በዚሁ መግለጫ ላይ ተገልጿል። ሰነዱ አራት ክፍሎች ያሉት ሰነድ ነው። እንግዲህ ጌታቸው ረዳ ለሚዲያዎች አሳልፎ በመስጠት ለብሔራዊ አጀንዳን ለርካሽ ጊዜያዊ ጥቅምና ፕሮፓጋንዳ ውሎታል የተባለው ሰነድ አራት ክፍሎች ያሉትና 69 ገጾች አሉት። የኤርትራውያንን የሰዎች ዝውውር በተመለከተ የሕገወጥ ዝውውሩን እንዲሁም ደግሞ ጉዳዩን በጥብቅ የሚከታተል ሰነድ፣ ስልጣንን ያላግባብ በመጠቀም የደረሰ በደልን የተደረገ ምርመራና ጥናት የገንዘብ ዝውውር ወይም ደግሞ መኒ ላውንደሪ በሚባለው ገንዘብ በማሸሽ እና በዝርፊያ ከዚህ ጋር በተያያዘ የነበረውን የሰዎችን በማፈን እና በማሰር የነበረ ጥናትን ሙስናን እንዲሁ ደግሞ የመንግስት ስራ መበደልን ጨምሮ በርካታ ጉዳዮችን የያዘ ሰነድ ነው። ጌታቸው በሚዲያ ያጋለጡት ተብሏል ሰነዱ። በዚህ ሰነድ ውስጥ እንግዲህ በዚህ ተሳትፈዋል የተባሉ በጥናት የተለዩ ከሁለት መቶ ሰላሳ አንድ በላይ ከፍተኛ የህወሓት ወታደራዊ እና ወታደራዊ ባለስልጣናት፣ የሲቪል ባለስልጣናት እንዲሁም ደግሞ ነጋዴዎች እና ሌሎች ሰዎች ይገኙበት ነበር የተባለውን ሰነድ ነው ጌታቸው በሚዲያ በማውጣት አንዳንዶቹ ከሀገር እንዲወጡና እንዲያመልጡ ጭምር አድርገዋል የተባለው ሰነዱ ኤርትራውያን ሲዘዋወሩ የቦታዎቹን እንዲሁም ደግሞ የዝውውሩን ሂደት አጠቃላይ ምርመራዎችን የያዘ ሰነድ ነበር ተብሏል። ገንዘብም እንዴት እንደሚገባና በማን አካውንት ያሉ ገንዘቦችን በተመለከተ በአጠቃላይ ዝርዝር ጥናት ይዞ የነበረውን ሰነድ ነው። ጌታቸው ይህንን ይፋ ማድረግ ኃላፊነት ያልተወጡ ተብሏል። ይህም በተመለከተ ጌታቸው ለሚዲያ ይፋ ያደረጉት ተቀባይነት የሌለው ነውር ተግባር ሰርተዋል ሲል የትግራይ ጊዜያዊ አስተዳደር ጽሕፈት ቤት እንግዲህ በወጣው መግለጫ ወቅሷል። ዘገባው የቲክፋ ኢትዮጵያ ነው። ወደ ሌሎች መረጃዎች ይሄዳለ። ወደ ሌሎች መረጃዎች ሲሄድ ወደ አዲስ አበባ ዙሪያ የሚወስድን መረጃ ነው የማስከትለው። በአዲስ አበባ ዙሪያ ከሶስት መቶ በላይ ሹፌሮች ታስረው እየተንገላቱ ይገኛሉ ተብሏል። ከአዲስ አበባ ከተማና እንዲሁም ደግሞ በኦሮሚያ ክልል አዲስ አበባ ዙሪያ የተለያዩ ከተሞችን በማዋቀር ሸገር ከተማ ተብሎ በሚጠራው ነው ይሄ ግፍና ሰቆቃ እየተፈጸመ የሚገኘው ተብሏል። ሶስት መቶ ሹፌሮች ታስረው እየተንገላቱ ነው። በተለይ ከጣፎ ለገጣፎ እስከ ሸኖ ድረስ ባሉት አካባቢዎች የትራፊክ ቅጣትን በተመለከተ ነው እነዚህ ሹፌሮች ታስረው እየተንገላቱ የሚገኙት። ቀደም ብሎ በሲንቄ ባንክ ከፍለው ሲንቄ ባንክ ውስጥ የተፈጠረ የሙስና ሰንሰለት ነው። ሾፌሮቹ እንዲሰቃዩ ያደርጋቸው ያለው ችግሩ ያለው የሸገር ከተማ አስተዳደር እና የሲንቄ ባንክ የከፈቱት አካውንት ግለሰቦች ገንዘቡን ይዘውት ሂደዋል። በትራፊክ ቅጣት የተከፈለ እና እዚሁ ባንክ ውስጥ ያለው ሙስና በተመለከተ ለሾፌሮቹ ስቃይ ሆኗል። የተባሉ ሾፌሮቹ በወቅቱ ትራፊኮቹ ቅጣት ክፈሉ ሲሏቸው ሲንቄ ባንክ በተሰጣቸው አካውንት ከፍተዋል ከፍለዋል። ከከፈሉ በኋላ ያለው ኃላፊነት የእነሱ ጉዳይ አይደለም። ደረሰኝንም ሰነዶችንም ይዘዋል። ሆኖም ግን ሹፌሮቹ አልተለቀቁም ተብሎ ገንዘቡ በከተማ አስተዳደሩና በባንኩ መካከል ባለ ሙስና መጥፋቱ ተከትሎ ሊሰቃዩ ያሉት ሹፌሮቹ ግልጽ ባልሆነ ምክንያት እየተንገላቱ ከእስር ቤት ወደ እስር ቤት እየተሰቃዩ ነው የሚገኙት። ፍርድ ቤት በነፃ ያሰናበታቸው ጭምር እንዳይለቀቁ ተደርገዋል። ፖሊስ አለቅም ብሎ እያሰቃያቸው ይገኛል። የፍቅር ቤተሰቦች በአጠባቂ ተቋምን ጨምሮ በሌሎች የሰብዊ መብት ቢሄዱ እስካሁን መፍትሄ አላገኙም። በአክህ ድምፅ ልትሆናቸው ይገባል በሚል ነው ይህን መረጃ ያደረሱት የመረጃ ምንጮች። እንግዲህ ይህንን ጉዳይ በተመለከተ ምላሽ የሚሰጥ አካል ካለ ምላሽ ይሰጥ ይገባል። ካልሆነም እንግዲህ ባንኩ በባንኩ ውስጥ የሙስና ሰንሰለት ሲዘረጋ እንዲሁም ደግሞ ከተማ አስተዳደሩም ለትራፊክ ቅጣት የተከፈተ የመንግስት ሂሳብ አካውንት በዚህ መንገድ ሲዘረፍ ምን እየሰሩ ነው? ሾፌሮቹ ላይ ይህ ሁሉ ስቃይ የሚደርሰው የሚል ነው። ለሳቴ የነበሩኝ መረጃዎች እነዚህ ነው የሚመስሉት። በሌላ መረጃ ሰዓታችን ከሀገር ውስጥም ከሀገር ውጭም የተለያዩ መረጃዎችን አሰባስቤ ወደ እናንተ መለሳለሁ። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ አስተያየቶችን እያደርሳችሁ ስለሆነ አመሰግናለሁ። አሁንም ሀሳብ አስተያየቶች ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም በኢሜይል አድርሱኝ። ስለነበረ ቆይታ በድጋሚ አመሰግናለሁ። መልካም ጊዜ።